እታዛ ነው እየሰማችሁ ያላችሁት። እንቀጥላለን እስከ ሶስት ሰዓት ድረስ። ያው ስለ ነገው ቀን ተረጋጉ፣ ፈካ በሉ በሚለው ጉዳይ ላይ እሁድ ስለሆነ ነው እንጂ ማንኛውንም የተመቻቸውን ቀን መምረጥ ይችላሉ። ዋናው መረጋጋትና ፈካ ማለት ነው። እሺ፣ እሱማ ምንድነው የሰኞው ማክሰኞው ረስ ቢሆንም እድል ያላቸው ሰዎች አሉ። ቅዳሜና እሁድ በጣም ቢዚ ሆነው ለብዙዎቻችን ግን ያው የሳምንቱ መጨረሻ ቤተሰብ ውስጥ የሚያገናኘን ስለሚሆን ነው ተመራጭ የሚሆነው። ወደ ምክሩ እንሂድ። ስንመክርም ስንመከርም ነው አይኖር ነው እንዳልሹ ቅድም። ደግሞ ምክር የሚሰማ ሰው የተባረከ ሰው ነው። መካሪው ማን ነው? ከየት ነው የመጣው? ያ ምክር የሚለውን ብቻ እናስብ እንጂ እሱን ማክፉ ሰዎች መክረውት ነው ሆን ብሎ ተመክሮ ነው የመጣው፣ የምንላቸው ሰዎች ግን የሉም፣ ሕይወታችን ውስጥ እሱ አይነት ሲሆን የተሰጣቸውን የሰሙትን ያዩትን ነገር ወዲያው አፕላይ የሚያደርጉ ደግሞ ሰዎች አሉ። ምክር በነገራችን ላይ አንዱ የተመለከትኩት ነገር የሌሎች ሰዎች ልምድንና ቀናነትን መሰረት በማድረግ በራሳችን አይምሮ ፕሮሰስ ለማድረግ ጊዜ የምንወስድበት መሆን አለበት። እኔ ዛሬ አንቺ በነገርሽኝ የሆነ አጋጣሚ ላይ ጸጊ እንዲእንዲእንዲ አርጊ ስል እኔ በዛ ጉዳይ ላይ ልምዳለኝ ወይም አንቺ ናቀሻለሁ አረዳሻለሁ። አንቺ ግን ሄደሽ ወዲያው በራን ኳክተሽ ገብትሽ ቤትሽ ውስጥ አፕላይ የምታደረጊ መሆን የለበትም። ልታስቢበት ይገባል። ቢቻል ደግሞ ሌላ ሰውም ልታማክሪበት ይገባል። ነገሩ ላይ እስቲ ቆይ ብለሽ ማገላበጥ ያለብሽ ነገር ካለ ማገላበጥ ያለብሽ። አንዳንድ ሰዎች ልክ እንደ መልእክተኛ፣ ሂድና ቡና ጠጣ፣ አቦል ደርሷል በለው ሲባል አቦል ደርሷል ይላሉ አይደል ሄደው በቃ መልእክተኛ የሚያደርገው ነገር ነው፣ ምክር አይደለም ይሄ። የሰማነውን ቶሎ በማድረግ ውስጥ አደጋም ሊኖር ስለሚችል ከኔ ጋር ይሄዳል አይሄድም መባል አለበት። የእኔ ተጨባጭ ሁኔታ ምንድን ነው? ምንድን ነው? ከዚህ ምክር ጋር አብሮ የሚሄድ ነው ሄድ ነው የሚለው ማሰብ ጥሩ ነው። ቢቻል እናንተን የሚያውቁ የሚረዷችሁ፣ ስለ እናንተ ቀና ነገር የሚያስቡ ሰዎች እና ልምድ ያላቸው ሰዎች ቢሆኑ ይመረጣል። አዎ አንዳንድ ሰዎች አሉ እንዳልሽው ለምሳሌ ተናገሪ፣ እንጂ ለምን ዝም ብትያልሽ? መብትሽን አስከብሪ እንጂ ብለው የራሳቸውን ጩኸት እንድትጮሂ ይሆናል። እንደዛ የገፋፉሽ ከዛንች እዛ ተጋፍጠሻል፣ ጥርስም ሊነከስብሽ ይችላል። አደግ ጉድ ሆነሻል። ስለዚህ ከሱን ጀምር ካልሾም የሚያደፋፍሩ ምክሮች የሚያደፋፍሩ ምክሮች ላይ በጣም መጠንቀቅ አስፈላጊ ነው። ሁላችንም ወኔ ያለን ቅድም ያልነው ይሄ የሚያጀግኑን እንዲ አዎ፣ ሞቅ ሞቅ እንዲለን የሚያደርጉ በድ እንጂ ተናገር እንጂ ጻፈው እንጂ አውራው እንጂ፣ በቃ ለምን ትሰማት፣ አለ እንዲ። ስትናገር ጸጥ ማስፈል ነው ያለብህ፣ ወይ አንድ ጥፊ ማቅመስ ነው ያለብህ፣ ወይ ቤቱን ጥለህ ነው መጥፋት ያለብህ አይነት ምክሮች አሉ። ምንም ነገር አትፍራ። ያመንክበትን የምትኖርለትን ነገር አርግ ሁን ነው ያመንበትን። ነገር ግን ለማድረግ ቀላል ነው። ያመንበትን ነገር እናደርግ ስንል ያንን ፈተና መቋቋም የምንችል ሰዎች ነን። እንደውም ምን ተብሎ ቀርቧል መሰለሽ፣ አድርግ ሁን። ለምሳሌ ያመንሽበትን ነገር አድርጊ ስትባይ ተቃውሞ ቢበዛብሽ እንዴት ነው የምትወጪው ስትሮንግ ነሽ አንቺ ጠንካራ ነሽ ያንን ሁሉ ተቃውሞ መቋቋም የሚችል አቅም አለሽ እዚህ ጋር አብሮ የተረሳ ምክር አለ የሚለውን ሁልጊዜ አስታውሱ አላለቀም እኮ ደፋር መሆን ተከታይ ችግሮች በህይወት ውስጥ ሊያመጣ እንደሚችል አስብና ቀድመ ተዘጋጅ። ልትወጣው አቅም ካለ ቀጥልበት፣ አትፍራ የሚል ነው። አለበለዛ ግን የሚያደፋፍሩ ምክሮችን ሰምተን የምንሄድና የምናደርግ ከሆነ አደጋ አለ፣ ቅጣት አለ፣ መውደቅ አለ፣ ገደል ውስጥ መግባት አለ፣ ጸብ ውስጥ መግባት አለ፣ መክሰር አለ፣ መገለል አለ ከዝርዝር ናቸው ውጭ መዘዙ ብዙ ነው እና ጀግና አድርጎ የሚያጀግነኝ እኮ ከሌ ነው። ሁሌ ከኔ ጋር ቆሞ በል ግፋ፣ ረፊ፣ ይሄ ነገር ታይ፣ ታዩ የሚሉን ሰዎችን አንፈልግም። በነገራችን ላይ አንዳንድ ነገሮች ላይ ደፋር ነው ብለሽ ሄደሽ እዛ ጋር የሚደርስብሽ ነገር ኮስምን ብለሽ እንድትመጪ የሚያደርግ ከሆነ መቋቋም ትችላለሽ፣ እዛ ጋር የደረሰብሽን ሽንፈት። ከዛስ መደበቂያ ነው መከለያ ነው። ያ የመከረሽ ሰውዬ ችግር የለውም አብረን እናዝናለን። ይሄ ማለት ያው የሚያጀግኑን ሰዎች ምክር አያስፈልገንም ማለት አይደለም። ግን አንዳንድ ያልተገቡ ማደፋፈሪያዎች አሉ። ውጤቱን ኮንሲኩዌንሱን የተረሳውን ምክር አብሮ የነገረች ሰው ካለ ቅድም ያለው በራስሽ አይምሮ የምትመዝኘው ነገር አለ። መወጣት የምችልበት ነገር ውስጥ የሚያስገባኝ ነው። ችግር የለውም መወጣዋለው። ልክ ነው፣ ልክ ናት። አረገዋለሁ። ጊዜው አሁን ነው። የምትይባቸው ነገሮች እኮ አሉ። ግን ልክ ዛሬ እኔ አሁን በስልክ የሆነ ነገር ብዬሽ ወዲያው ሪያክት የምታደርጊባቸው ነገሮች ካሉ እሱ ከባድ ነው። ነው ሌላው አቅም የሚያሳጡ ምክሮች ሊኖሩ ይችላሉ። አሁን ምክር ስንል ሁሉም ቀና ላይሆን ይችላል። አቅም አንሶኛል፣ ጨንቆኛል ደብሮኛል እንደው የሆነ ድካም ድካም እያለኝ ነው ህይወት ያሉን ሰዎች ናቸው አይደል? ምክር የሚጠይቁን ራሳቸው ምክር ጠይቀውንም እኮ ላይ ሆን ይችላል የምንመክረው ሁኔታቸው አካኋናቸው ናቸው የነገሩን ታሪክ ቀጥሎ ነው ምክር እንድመክር የሚያደርግ ሆኖ ግብዣ አቅርበውልኝ ሊሆን ይችላል። ያለንን አቅም እንድናጣ የሚያደርጉ አንቺ እንደው እንደው ለዘላለም በዚህ ጉዳይ እንደተቸገርሽ ጊዜ በቃ አሁን ጀመርኩት ይሄንን እንግዲህ ሁልጊዜ ጊዜ እንደተቸገር ከችግር ከችግር አልወጣሽም ማለት ነው። ሁልጊዜ የምትነግሪኝ ነገር ተመሳሳይ ነው። በቃ ፈልገሽ እኮ ነው እየተቸገርሽ ያለሽ። ፍቻ ፍታ ይሄንን እንደ እንዴስ ከመቼ በጫንቃ ላይ ተሸክመ ነው በጣም አድናቂ ይሄንን ይሄን ጫንቃ እንዳለ ራስዎ አላውቅም ነበር። በሌላ መንገድ ምን ያረጉ መስሎን ነው የምናያቸው ሰዎች እንዴ ሌላ ሰው ቢሆን እኮ መቻል የማይችለውን ነገር ነው እንዶ ምን ጉድ ነው እንዶ ምን ኃይልን የሰጠሽ አንቺ ተብለሻል። አንቺ ግን እኮ የለሽም ያ ኃይል ተቃራኒ ነው እየተነገረሽ ያለው ግጥም አድርገሽ የመልቃቂያ ደብዳቤ ጻፊና ነገ አስገቢ። ሊመጣ ነው ቀጥሎ። አንቺ በስራ ጉዳይ ታክቶሽ መሮሽ መውጫው መንገድ በመልካም ቢሆን ግን ፈልገሽ ነው ምክሩን የጠየቅሹ። ፍርድ ቤት አስገትርም ተብልሽ ሊሆን ይችላል። የትዳር አጋርሽን የራስሽ ጉዳይ አትላትም ምንድን ነው እንዲሚያደርገው አንድ የሆነ ነገር ተደርጎ ተደርጎብሃል ተደርጎብሻል እንዲሆንሽበት ሲባል አቅም ያሳጣልም ያበረታ አይደለም። ቀጥሎ የሚመጣውን ውጤት አንቺ አትፈልጊው ወይም ያ ሰውዬ አይፈልገውም። መልካም ነገር እንዲሆን ነው የሚፈልጉት እነኚህ ሰዎች ግን መልካም ባልሆነ መንገድ ብለን ሊሆን ይችላል። ያው ሰዎችን ስንመክር ሰዎችን ሆነ እያንዳንዱ የምንላትን ነገርም እንድናስብ የሚያደርግ ነው። ሌላኛው ሞኛ ሞኝ ምክሮች ናቸው። ትንሽ ከበድ ይላል እንግዲህ ምክሩ። ኬት ነው የሚመጣው? ከማንም ሰው አትቀበሉ የሚባለው አንዱ እሱ ነው። ስለ መዘዙ የማያስቡ ናቸው። እነ ደግሞ መዘዙን አያስቡትም። መስሪያ ቤቱ ይጅና፣ አዋርጁ፣ አዋርጁ ብልጣ ብልጥ ነው የሚመስለው። አደለ እንዴ? አሁን የሰዎችን ክብር፣ ማንነት፣ የእነሱ ያላቸውን ቦታ ያላማከለ ነገር ተመክረሽ አድርገሽ ሊስተካከል ነው? ይብስበታል። በቃ ቋጩ እኮ እየተባልሽ ነው። ይሄ የሞኝ ምክር ነው። አንዳንዶች ነው የባስበት አንድ ይብስበት አይደል እንደ የሚሉ አሉ። እንዲሁ ዋረድ አይደል እንዲ አላማ ይሄት አይደል እንደ እንደዚህ አይነት ምክር የለው፣ እንደዚህ አይነት ምክር የለም። ለመጥፎ ማ ነገር ቢሆን ሰዎቹ ራሱ ሲበቃቸው ያረጉታል። ማነገራችን ላይ ምክር አይፈልጉም እነኛ ሰዎች። እንዳት ሰማት ጆሮ መስጠት የበላይ ያደርጋል። እንዳት ሰሚው ዝም ብልሽ የሰማሹ እኮ ነው አንቺ። ቅድም የተባለው ነገርም እዚህ ጋር ሞኛ ሞኝ ነው። ውጤቱን መዘዙን ምን እንደሆነ ካለማወቅ ዝም ብሎ በቃ ይሄ አልኩ ለማለት የምንለው ሌላኛው ያልበሰሉ ምክሮች ናቸው። ከዚሁ ጋር የሚሄድ ነገር ነው። ማስቀኛው አንቺ እኮ ዝም ብለሽ በቃ የኖርሽ ነው፣ እንደ እህቱ አብረሽ በቃ ሲቀና እንዴት እንደሚንከባከብሽ። አሁን እንግዲህ ሰው እየቀና የሚሰጠው በቃ በይ የራስሽን ጠብቂ፣ ጓደኞችን አገኘ ፕራዮሪቲ የምሰጩ ለድንች ቶሎ ቶሎ ፎቶ ለበርበሬ ብቻ አይሆን፣ ሜካፕሽን ተሳኒ፣ ጸጉርሽንም ግዥ በቃ ፕራዮሪቲ ላይሽላ ኢንቨስት አድርጊ የሚሉ ያልበሰሉ ምክሮች ናቸው። ሌላኛው በጣም ሲበዛ ሁሉንም ነገር ቀላል የሚያደርጉባችሁ ምክሮች አትቀበሉ። ይሄ ኦቨር ሲምፕሊፋይድ ሶሉሽንስ ወይም ደግሞ በጣም ሲበዛ ቀላል የሆኑ መፍትሄዎችን የሚሰጡ አይነት ምክሮችን እንደ ምክር አትቀበሏቸው ነው። በትክክልም የኑሯችሁ ዘላቂነት እያሳሰባችሁ የተጨነቃችሁበት ነገር ለምን እንደዛ ተቃለለ በመካሪዎቻችሁ? አንድ ቀን የሆነ ሰፈር ውስጥ ነው እና በጣም መኪና የታክሲ ተራ ነገር አለው። ሰፈር ውስጥ መንደር ውስጥ ነው። ማለፋችም በቃ በግራም በቀኝም ዘግተውት ጭራሽ አንድ ትልቅ መኪና መጥቶ ተዘጋ፣ እና ሳልፉኝ አይነት ጩኸት። የተደረደረ መኪና እንዴት ይታለፋል? ወደዛ ሰፈር ከዛ አንዱ ምን አይነት እንደው ቆይ እዚሁ ጊዜያችን እናቃጥል እንዴ? በአንድ መኪና እና ምናምን እያልኩኝ ኖርማል ነው ሲስተር ኖርማል አክሴፕታር ጌ ኖርማል ነው ታዩ ኖርማል ነው እሱ መኪና ይዞ ይሄ ኖርማል ኧረ አልያዘም ዝም ብሎ እሱ ነው መኪና አላፊ አግዳሚ እኮ ነው በምን አይነት ስሜት ነው አሁን ይሄ ማቃለል የተባለው ኖርማል ነው የሚባል ቋንቋ መተው ከአንቺ ሁኔታ ጋር የማይሄድ እዛ ጋር እንደውም እኔ መኪና ይዞ የሚካበደውን ጉዳይ ሁሉ ኖርማል ነው ብሎ ማቃለል እና ያለ ምክንያት ያቀለሉት ሰዎች ያ ሁኔታ ውስጥ አልፈው ትምህርት ወስደው እኔም እንዲያጋጥመው የነበረ ያሉ ሰዎች ናቸው። አሁን ይህ ምን ያስጨንቃል? ስንት የሚያስጨንቅ ነገር እያለም አሁን አንዳንድ ምክሮች ለምዶብን ነው። በእርግጥ ሁላችንም ይህን ስህተት እንሰራለን። በትክክል ኑሯቸው መዝለቁ በተለይ በፋይናንስ ምሳሌ ነው እንግዲህ ምን ላርግ እያሉን። በነገራችን ላይ ገንዘብ ደስታን አይገዛም። ዋናው ፍቅሩን ብዙ ጊዜ እኮ ተሰስተኛል። ዋናው ሰላምሽና ማስጠበቅ እየተጨነቅሽ ብን ብድፍት ብሞችስ እስቲ ኑሪ። መጀመሪያ ስለ ገንዘብ ገንዘብ ምን በቃ ሁሉም የት የሚቸገርበት ጉዳይ ነው። ለአንቺ ለብቻ የመጣ ችግር የለም አይነት። በእርግጥ በቃ እኛ ለምደነዋል መምከሩንም ስንመከርም እንዲህ እንጽናናለን መሰለኝ፣ ለትንሽም ጊዜ ቢሆን እውነታው እንዳልሆነ እያወቅን ግን፣ ልክ አይደለም ነው። ሌላኛው ለሁሉም ችግር ተመሳሳይ መፍትሄ ደግሞ የሚያቀርቡ ምክሮችን የሚሰጧቸው ሰዎች ለሁሉም ዋን ሳይዝ ፊትስ ተብሏል። አንቺ እንዴት ዋን ሳይዝ ይሆናል? ለሁሉም ነገር የተለያየ እኮ ልኬትና መጠን ይኖረዋል እንደየችግራችን። ስራዬ በጣም እየደበረኝ ነው ስል ጥልቅ ፍቅርሽን ተከታይ ፓሽንሽን ተከታይ ፓሽንሽን ተከታይ ፎሎ ዩር ፓሽን ወይ ሁሌ ነው እኮ የሚባለው ቦታ እየገባ አስቸግሮናል ነው። ምናልባት ፋሽን ሽን ራሱ ላታውቅ ትችላለች። እሱን ነው አሁን ልል የነበረው። ምናልባት በህይወት ውስጥ ጥልቅ ፍቅር የሚሰጠንን ነገር ፈልገን ለማግኘት የተቸገርን ሰዎች ነ ስለዚህ፣ ጥልቅ ፍቅርን ማግኘት ራሱ እንዴት ነው የሚለው መንገድ ጋር ጨርሶ አልመጣን። ይሄ ፓሽን ምንድን ነው? ጥልቅ ፍቅር ለሆነ ነገር የሚለው ራሱን ችሎ መብሰል ነው፣ ለማግኘት ብዙ ሙከራዎችን ማድረግም ጭምር ነው። ስለዚህ ለምንድን ተደጋግሞ ይሄ ምክር የሚሰጠው? በሌላ በኩል ደግሞ ለምሳሌ የትዳር ግንኙነቴ ላይ ሳያሳለቻ መከራ እየሆንኩ ነው፣ በትዳር የሆነ ስሜት ብቻ እያጣው ነው የሚል አጀንዳ ቢኖር ጥልቅ ስሜትህን ተከተል፣ አዳምጠው፣ ልብህን እና በቃ የምታደረገውን አርክ። የሆነ ሰው ያልተገደበ የሆነ ከአንተ የምፈልገው ነገር አለ እስቲ ንገረኝ፣ በርህራህ የስሜት ውስጥ ሆነ ብሎ እየጋበዘ ሊሆን ይችላል። በቃ እኔ ምን አደርግሀለሁ እስቲ ልብሽን ስሚው እና ትዳሩን ተታውን ስታው የምታስቀጥልም ከሆነ አስቀጥል ብቻ ኔ ምንም ብልህ ምንም አይነት ነገር ልንል እንችላለን። ግን እዚህ ላይ ራሳችን አ ወሳኞቹ ነው። የሆነ ለዲስካሽን ክፍት ለማድረግ ሰዎች በጉዳዩ ላይ ምንድን ነው ስሜት ኦፒኒየን የስሜት ማጣት ምንድን ነው በሚለው ላይ መወያየት ፈልጎ ያ ሊሆን ይችላል። እኔ አጋጥሞኝና አያቀሚ ስሜት ቆስቲ ወይ ያጋጠማቸው ሰዎች ጋር እንደውል እንዴ እናገኛቸው። እንዴ ደግሞም ከባድ ጉዳይ ነው በርግጥም እኮ ስሜት ማጣት እዛ ህይወት ላይ ኦኬ። ወይ ምናልባት ምን እያደረግሽ ነው በየቀኑ ወይም ደግሞ ሌሎች ሰዎችን ታሪክ ሰምተሽ ሊሆን ይችላል። እዚህ ጉዳይ ላይ እኔ ይሄን ስሜት የሆነ ጊዜ ላይ ፊል አድርጌው ነበር በእኔ ህይወት ግን ትዝ ይለኛል። እንዲህ እንዲህ አድርጌ ያለፈ ይመስለኛል። ግን የሚቀጥል ህይወት ነው እዛ ጋር እንዳታቆሚ አይነት ኮ የሚሉ ሰዎች አሉ። ባህላዊም በሆነ ማመካከር ግን ናቅ ናቅ የማድረጉ ነገር ነው። ሰዎች ትልቅ ነገር ይዘውብን መጥተው ሄልፕለስ እንዲሆኑ አድርጎ ሊመልሳቸው ይችላል። በቃ ማንም ጉዳዩ አይደለም የኔ ጉዳይ እንዲሉ ያረጋቸዋል። ሌላው የሚያስቀኑ ምክሮችን የሚመክሩ ሰዎች ደግሞ አሉ። ስለዚህ ኢንቴንሽኑንም እንድንረዳው ጭምር ነው። ከተለያዩ ጥሩ ጥሩ ነገሮች ጋር የዛን ሰው ህይወት ወይም ሀሳብ ፍላጎት እያነጻጸሩ ማስቀመጥ ምክር ነው ነገሩ ከሌ አሁን አታዩ? በቃ ጨከነች፣ ጨከነ፣ ቆረጠላት፣ ተፋታች፣ ወደ ራሷ ተመለሰች፣ ወዲያው አበባ መሰለች። በፋይናንስ አቅሟ በቢዝነሷ ከፍ አለች፣ ተመነደገች። ዛሬ እሷን የሚያክል ሰው የለም። አንቺ ጋር ሲመጣ ይሄ ይሰራሉ የሚለው ሲፋቱ ህይወት ያብባል ማለት ነው ብለሽ ከገባሽበት ያለፈችበት ብዙ ነገር ነበረ። ይሄኔ ስቃዋለቅ ሷን ንቧዋን ወይም የልብስ ብራቷን ማናኘ ሰውየውስ? እንደዛው እከሌን አታየውም። ጨከነ፣ ከሀገር ወጣ፣ በባህሩ አቋረጠ፣ ሁሉም ነገር ተስተካከለ። አሁን እዚህ አታየውም። እንትኑ ጋር ያለውን ህንጻ የእሱ ነው ቤት ገዛ፣ ተለወጠ፣ ተረሳ ሁሉ ስቃይ የባህሩ ላይ ስቃይ። አሁን ይሄ ሰውዬ እንኳን በባህር ላይ መሄድ ማታ ሲሆን የሆነ መንደር ውስጥ ብቻውን መሄድ የማይችል ሰው ሊሆን ይችላል። ለማን ነው እየመከርን ያለነው? ሌላኛው አውዱን የረሳና የግለሰቡን ያለበትን ሁኔታ ያላየ ምክር ነው ይሄ። አውት ኦፍ ኮንቴክስት ልንመክር እንችላለን። ፎርጊቭ አድርጊ፣ አሁን ይቅርታ አድርጊ። የሰው ልጅ ሁሉ መርህ ነው። ይቅርታ አድርጊ እና እርሺው፣ ደግሞ አብሮ ይመጣል። በቃ አብረሽ ቀጢ፣ ያለፈውን እርሺ ልንባባል እንችላለን። በጎጂ ግንኙነት ውስጥ ያሉ ሰዎች ራሳቸውን ነፃ እንዳያደርጉ አስሮ ያስቀረ ምክር ነው ይሄ። ያ ሰው እየተደባደበ፣ ያ ሰው እየተጨቆነ፣ ያ ሰው ወደ ሞት እየቀረበ፣ አምስት ጉዳይ ሆኖኛል ልሞት እያልኮ እየነገረ ነው። ይህን ጊዜ አምስቷንም ደቂቃ እንግዲህ አጣጥማት ነው ይሄ ይሄ መልስም ይኸው ነው። ይቅርታ ለምንድን ነው የምታለዩ? ይቅርታ አድርገሽ የምትቀጢበት ህይወት ነው። ኮንቴክስቱን እንወቅ አለብን። በጣም ደብሮኛል፣ እዚህ ቦታ ነኝ። እና እስኪ ጸጋዬ፣ ደስ የሚለኝ ቦታ ስለሆነ እንደው ነፋሻም ነው፣ ጥሩ አየር አለበት። የምናየውም ነገር መልካም ነው። ቡና እየጠጣን የምንመካከረው ነገር አለ፣ እስቲ ምከሪኝ ብዬ ብልሽ፣ እንግዲህ ከመጣሽ በኋላ በጣም ይገርማል። ቆንጆ መኪና አለሽ፣ እንድንኝንስ ጥሩ ቦታዎች ላይ ደግሞ መዝናናት አቅም አለሽ፣ ጥሩ ለብሰሻል፣ ዘንጠሻል፣ ሜካፕሽን አድርገሻል። የምትሰሪው ጥሩ ቦታ ነው፣ ፖዚሽንሽ በጣም ልዩ ነው። አሁን እስቲ በዚህ ሰአትኛ ይሄንን በምናወራበት ሰአት አፍሪካ ውስጥ ብዙ ሰዎች ከኤሌክትሪክ ውጪ ኑሮን እየተጋፈጡ ነው። ብዙ ሰዎች ተርበው ምግብ ሽታ ነፍቋቸዋል። እንዲህ የሚመክሩ ሰዎች አሉ። ከአሁ ውጭ የሆኑ ሰዎች ማለት የተመቻቸው የሚመስሉን የደላቸው የሚመስሉን ሰዎች ምክር አያስፈልጋቸውም፣ አይደብራቸውም፣ አይጨንቃቸውም ማለት አይደለም። ያንን በቃ ጅጅ እያደረግን ነው። ዝም ብለሽ ህይወታቸውን አይተሽ ሁሉ ነገራቸው የተስተካከለ ነው ብለን እንደመድመው ነገርን እንፈርድባቸዋለን። ጭንቀት ችግር ያለው የሆነ አይደለ ዝቅ ያለ ኑሮ ውስጥ ያለ ሰው ጋር ብቻ አይደለም። ከፋይናንስ ጥረት ጋር ብቻ፣ ከገንዘብ ጋር ከሀብት ጋር በብዙ ጭንቀት በብዙ ድብርት ውስጥ የሚኖሩ ሰዎች አሉ። ስለዚህ እነኚህ ሰዎችም የሀሳባቸውን አፍታተው እንዳይነግሩን እና ምክር እንዳይጠይቁም የሚያደርግ ነገር አለው። ከዛ ደግሞ ያልሆነ ማጣቀሻ ነው። በቃ አንድ ጓደኛሽ ነኝ እኔ ግለሰብ ነኝ ታውቂኛለሽ፣ ምንድን ነው የደበረሽ? እስቲ እናወራበት ነው ልትይኝ የሚገባው እንጂ የአፍሪካን ቁጥራዊ መረጃ እያመጣሽ እንዲህ አይነት እውነታ አለ ካልሽ በጣም እንራራቃለን። ሌላው ደግሞ ክልከላ ያለበት ምክር። ደግሞ ክልከላው ምንድን ነው? ለምሳሌ ልብ በሚያንሰፈስብ ሐዘን ውስጥ ነሻች። በቃ ልብ በሚሰብር ሐዘን ውስጥ ሞመንቱን ሁሉ እንግዲህ ያልወጣሽበት ነገር ውስጥ ሆነሽ ሊሆን ይችላል። ማልቀስ ሊኖርብሽ ይችላል። ስቅስቅ ማለት ሊኖርብሽ ይችላል። እንባሽን ላይ ይችላለሁ እንዳታለቅሽ ዋጪው። ማንን ደስ ይበለው ብለሽ መናትሽ በቃ እኔ ጋር ሆነሽማ እንዳታለቅሽ ዋጣር ጊው ተብለሽ ቤት ገብተሽ እኮ በቃ የአመቱን ልታለቅሽ ትችያለሽ። ያለሽ አይጠቅምም። ያ መታፈል ማላቀስን ያለብሽ ት አብረሽ ይገባኛል ስሜት ወይም ማቀፍ። ችግሩ የሚሆነው ሁልጊዜ እየጠራሽ ታለቅሽ ከሆነ እሱ ነው። ችግሩ እንጂ አንድ ቀን ይህንን የቅጽበታዊ የሀዘን ስሜት ማ መጋራት አለብኝ። አንቺም ስታለቅሺ ለሆነ ደቂቃም ቢሆን መታገስ አለብኝ። ይውጣል ሻው የሚሉ ሰዎች አሉ። አንዳንድ ሰዎች ይህን ካየን እንግዲህ ሌላውንም በየዘርፉ ያው ያጋጠሙንን የማይረጉ ምክሮች። ግን ሰዎች ለምን እንዲጨፍን መካሪ ይሆናሉ? አንደኛ ስልቹ ሰዎች ሊሆኑ ይችላሉ የመከሩ ሰዎች ተደጋግሞ የተባሉትን ነገሮች ፎሎ ዩር ፓሽን ፎሎ ዩር ፓሽን የሚል አንድ ስራ አስፈጻሚ ካለ ብዙ ሰዎች እየመጡ ምን ላርግ ብለው ጠይቀውታል ማለት ነው፣ ስልችቶታል። መደበሪያ ደግሞ የሚያደርጉ ሰዎች አሉ፣ ይህ ንግግራቸውን ምናምን አንቺ ላይ የሚለማመዱ ሰዎች። ሌላው ደግሞ ይሄ የሰሙትን ያወቁትን ሌሎች ሰዎች ያሉትን ነገር ደግሞ ደግሞ የሚሉ ሰዎች አሉ፣ እየኮረጁ ሰዎቹ ይወዱታል ብለው ያመኑትን ነገር ደግሞ ኦፈር የሚያደርጉ አሉ። ይህን በመክራት ነው ይህን በመክረው ነው የሚወደው፣ ብለው ደግሞ እነሱ አይምሯቸው ያመናው ሳይሆን ያ ሰው እንዲህ ስለሆነ ደስ የሚለው ይጽናናው ብለው በይሉኝታ ደግሞ መምከር አይፈልጉም፣ ግን ይሉኝታ ይዟቸው የመከሩ አሉ። ምንም ካለ ማለት የሆነ ነገር ማለት ይሻላል የሚሉ ሰዎችም ጭፍን መካሪ ሊሆኑ ይችላሉ፣ መምከር ብቻ አላማቸው ሲሆን እንደዛ ሊሆን ይችላል። ዝም ብለው በቃ ፈልግ ይሄ እኮ አንድ ነገር ሻይ ቡና ብንል ብዬ ባገኘው በቃ ምክሩን የሚጀምር ሰው ምንም እኮ የሰማው ነገር የለም። የምክር አባዜ አለባቸው ያለባቸው እንደዛ ሊሆን ይችላል። ያ ሰው ሌላ ምክር የሚመክረው ሰው በዙሪያው የለውም ብለው ደግሞ የሚያዝኗሉ። እኔ ብቻ ነኝ ያለሁት፣ ስለዚህ አንድ የሆነ ነገር መወርወርማ አለብኝ በተገናኘን ቁጥር ብለው ደግሞ የሚጨነቁዋሉ። የምክር አባዜ ሳይኖርብኝ አይቀርም አለብሽ ያው ማለት አንዳንድ ነገሮችን ነው የሆነ ነገር ጣል ባረግ እኮ ይዘው ይሆናል አንድ ቀን እንግዲህ ይኸውልሽ፣ እንዲህ ተብለዋል። እነሱ ጋር ጭፍን ነው የመከርሻቸው ሰዎች ጋር እንደ ጭፍን ምክር ታይተዋል ወይስ የሚለው ነው። ያው ግን አሁን የተባለው የምክር አባዜ እኔ ነኝ አዋቂ፣ እኔ ነኝ መካሪ፣ አልኩት ነገር ጠብ አይልም ከሚል አይነት የምትመክሩ የምትመክሪው ከሆነ አስቸጋሪ ነው። ድግግሞሽ ሊሆን ይችላል ሁሉ የምታወሪው ነገር እና የተባሉት ይሄ አውዱን ያልጠበቀ የሰዎቹን ሁኔታ ያላገናዘበ እንደዚህ አይነት ምክር ሰጭ ልትሆኚ ትችያለሽ። ምንም ለውጥ የማያመጣ ለራስሽ ራሱ ከልብሽ ያልሆነ ሊሆን ይችላል። ሌሎቹ ከክፋት ተብሎ ተቀምጧል። ክፋት ማለት ኔጌቲቭ የሆነ ሀሳብና ገደል ለመክተት አንቺ እንዲያርበይበይ የሚሉት አይነት ምክሮች እንደማይሰራ ያውቃሉ። ከሰራም ደግሞ በመጥፎ መንገድ እንደሚሰራ ያውቃሉ። በዛ ይዝናናሉ። ሰውየው አፕ ላይ ሲያደርገው ለዩ። ከየት ነው የመጣው ምክሩ የሚለውን መለየት ጥሩ ነው። እሺ፣ ና እንመካከር የሚለውን ነገር ደግሞ ተግባራዊ የሚያደረጉ ሰዎች አሉ እኮ አደለን